ሶስት ቀናት ብቻ ቀረው። ሁለተኛው የጊፍት ሪል ስቴት የሽያጭ ኤክስፖ ሰምተዋል። በሁለት በመቶ ቅድመ ክፍያ ብቻ የቤት ባለቤት የመሆን እድል። ጊፍት ሪልስቴት ከደንበኞች በቀረበልን ጥያቄ መሠረት ከሚያዚያ 23 እስከ ሚያዚያ 26 2017 የሚቆይ ታላቅ የሽያጭ መርሃ ግብር ዳግም አዘጋጅተናል። እርስዎ በዚህ የሽያጭ መርሃ ግብር ላይ በመሳተፍ የቤት ባለቤት እንዲሆኑ በክብር ተጋብዘዋል። መኖር በጊፍት መንደር። ለበለጠ መረጃ www ጊፍት ሪልስቴት ዶት ኮም ኢቲ ድረገጻችን ላይ በመግባት መመልከት ትችላሉ ወይም በስልክ ቁጥሮች 0984 656565 ወይም 0979656565 አለበለዚያም 855 መደወል ይችላሉ። ጊፍት ሪል ስቴት ማህበረሰብን እንገነባለን። ይህ አዋዜ ሰበር ነው። ከድጡ ወደ ማጡ። የእስራኤሉ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ካቢኔያቸው ትናንት ያጸደቀው አዲሱ የማጥቃት እቅድ በጣም የከፋ እንደሚሆን አስታወቁም። ሙሉ ጋዛን ተቆጠራጥሮ ላልተወሰነ ጊዜ መቆየትን የሚያጠቃልለው ይህ ማጥቃት ሐማስን ሙሉ በሙሉ ለማሸነፍ ያለመ ነው ብለዋል። ነዋሪው ለራሱ ደህንነት ሲባል ወደ ሌላ ቦታ ይዛወራል ብለዋል ጠቅላይ ሚኒስትሩ። በኤክስ ገጻቸው ላይ ባወጡት የቪዲዮ መልእክታቸው የእስራኤል ካቢኔ ያጸደቀው የማጥቃት ዕቅድ 2.1 ሚሊዮን ፍልስጤማውያን ነዋሪዎችን ወደ ግዛቲቱ ደቡባዊ ክፍል የሚያዘዋውር ነው። እቅዱ እስራኤል ሁለት ወር ያጸናችውን የአቅርቦት እገዳ አንስቶ በምትኩ እርዳታው በእስራኤል በምትኩ እርዳታውና የማከፋፈሉ ተግባር በግል ኩባንያዎች በምትኩ እርዳታውን የማከፋፈሉ ሥራ በግል ኩባንያዎች አማካኝነት ሆኖ እንዲቀጥል ትፈልጋለች። እቅዱን ለካቢኔው ያቀረቡት የእስራኤል ጦር ኤታማዦር ሹም ሌተና ጄኔራል ኢያር ዛሚር ናቸው። የእቅዱ ዓላማን ሲናገሩ ሐማስን ጋዛ ውስጥ አሸንፎም ታጋቾችን ወደ አገራቸው ለመመለስ ብለዋል። እቅዱ ከብዙ በጥቂቱ ሰርጧን መያዝና መቆጣጠር ነዋሪዎችን ለራሳቸው ደህንነት ሲባል ጠቅሎ ወደ ደቡብ ማዛወር፣ ሐማስ የሰብአዊ እርዳታ የማከፋፈል አቅሙንና ዕድሉን ማሳጣትና በሱ ላይ የተፋፋመ ከባድ ጥቃት መፈጸም ይሆናል ብለዋል። ፕሬዚደንት ዶናልድ ትራምፕ በሚቀጥለው ሳምንት ማለትም ከሜ 13 እስከ 16 እስራኤልን ጨምሮ መካከለኛው ምስራቅን ይጎበኛሉ። በእኛ አቆጣጠር ከግንቦት አምስት እስከ ስምንት ማለት ነው። በአስር ሺዎች የሚቆጠሩ ተጠባባቂ የእስራኤል ጦር አባላት ለግዳጅ እየተጠሩ ነው። ኤታማዦር ሹሙ ትናንት የባህር ኃይል ጦር ሰፈር ተገኝተው ለልዩ ኃይሎች ባደረጉት ንግግር በጋዛ ውስጥ የሚገኙ ከመሬት በላይና በታች ያሉ የሐማስ መዋቅሮችን በሙሉ እያደንን እናወድማለን ብለዋል። ተቺዎች ግን እስራኤል ከተኩሱ አቁሙ መፍረስ በኋላም ለስድስት ሳምንታት ያካሄደችው ማጥቃት በሐማስ እጅ ከሚገኙ 59 ታጋቾች ውስጥ አንዱንም ማስፈታት ያልቻለ የከሰረ ስትራተጂ ነው ይላሉ። የታጋቾችና የጠፉ ቤተሰቦች መድረክ በበኩሉ የዕቅድ መንግሥት ከታጋቾች ሕይወት ይልቅ ግዛት የበለጠበት መሆኑን ያመለክታል ብሏል። ይህ ደግሞ ከእስራኤል ሕዝብ ከ70 በመቶ በላይ የማይደግፈው ነው በማለት አስታውቋል። የተባበሩት መንግስታት ኤጀንሲዎችን ጭምር የሚያጠቃልለውና በምሕጻረ ቃል ኤችሲቲ ተብለው የሚጠራው ሂማኒቴሪያን ካንትሪ ቲም የተባለው መድረክ የእስራኤል ባለሥልጣኖች አሁን ያለውን የስርጭት ሥርዓት መዝጋት ይፈልጋሉ። እኛንም የእስራኤል ጦር በሚዘረጋው የቁጥጥር ማዕቀፍ ውስጥ ሆነን አቅርቦት እንድናቀርብ ዘንድ እንድንስማማ ይጠይቃል ብለዋል። ኤችሲቲ እንደሚለው ይህ መሠረታዊ የሰብዓዊ መብቶችን መር ይጥሳል፣ የሕይወት ማቆያ አቅርቦቶችን የጫና ማሳደሪያ ታክቲክ ወታደራዊ እርምጃ አካል ያደርጋቸዋል ብለዋል። ሰላማዊ ነዋሪዎች ራሽን ፍለጋ ወደ ወታደራዊ ቀጠናዎች እንዲጎርፉ በማስገደድ ሕይወታቸውንም ስጋት ላይ ሊጥል ይችላል፣ እርዳታ አከፋፋይ ሠራተኞችም ጭምር ብለዋል። ከዛም አልፎ መፈናቀልንም ያንሰራፋል ብሏል። እስካሁን ከጋዛው ጦርነት ጋር በተያያዘ 52567 ፍልስጤማውያን ተገድለዋል። እስራኤል እንደምትለው ከእነዚህ ውስጥ 21600ዎቹ የሐማስ ታጣቂዎች ናቸው። ካለፈው መጋቢት ወር ወዲህ የተገደሉት ቁጥር 2459 መሆኑ ታውቋል። ኢሳይያስ ያው እንዳልኩ ከድጡ ወደ ማጡ ነው። በዚህ መካከል አንዳንድ ባለስልጣኖች የሚሉት ፕሬዚደንት ትራምፕ ወደ ክልሉ ለጉብኝት ከመምጣታቸው በፊት ከሃማስ ጋር ወይም ሃማስ እሺ ሊላቸው የሚችሉ ስምምነቶች ኖረው ታጋቾች የመፈታት እድል አላቸው የሚል ነው። የተወሰኑት እና አሁን ስለ 59 ታጋቾች ስነግርህ በህይወት አሉ የሚባለው 24 ነው። ቀሪዎቹ አስከሬናቸው ነው የሚገኘው። ሁኔታ ይህን ይመስላል። ኢሳያስ። አለም አሁን እንግዲህ ከዚህ ዜና አጠቃላይ የምንረዳው ነገር ምንድን ነው? የዶናልድ ትራምፕ የጋዛ ውስጥ የሚኖሩ ሰዎች ለግንባታው ሲባል አካባቢውን ለቀው ተመልሰው ከተጠናቀቀ በኋላ ይመለሳሉ የሚል ሀሳብ ነበረ ካሁን በፊት። አሁን ጦርነቱ እስኪያልቅ ድረስ ከጋዛ ወደ ሁለት ሚሊዮን የሚሆኑ ሰዎች ይንቀሳቀሱ ሲባል በእስራኤል ይሄ ሀሳብ ሲቀርብ ተመሳሳይ አይሆንም ወይ ከዶናልድ ትራምፕ ጋር የነበረው ሀሳብ? ሌላው ደግሞ ሁለት ሚሊዮን አካባቢ ህዝብ ማንቀሳቀስ ከባድ አይደለም ወይ እንደው ሎጂስቲኩም ሆነ እያንዳንዱ እንደው ያንን ሁሉ ህዝብ መመገብ በራሱ ከባድ ፈተና አይደለም ወይ? እንዴት፣ ምንድን ነው አሁን ሁለት ነጥብ አንድ ሚሊዮን የጋዛ ህዝብ በመላ ሥራ በመላ ጋዛ ነው የሚኖረው አሁን አብዛኝ ነዋሪውን ወደ ደቡብ ማድረግ፣ ለምሳሌ ፕሮባብሊ ወይ ግማሹ ከግማሹም በላይ አይታወቅም። ደቡብ የሚኖር ነዋሪ አለ፣ በጋዛ ደቡብ። አሁን በአጠቃላይ ሰሜኑን ክፍል ነው የሚያፈናቅለው። ሰሜኑን ክፍል ወደ ደቡቡ አምጥቶ የማስፈር ነው ይሄ ነው። እና እርዳታው ዞሮ ዞሮ ለመላ መላ ጋዛ እያንዳንዱ ሰው በእርዳታ ነው የሚኖረው፣ በህይወት ማቆያ እርዳታዎች ነው የሚኖረው እና ኦልሬዲ ይሄ ያው ከጦርነቱ ጊዜ ጀምሮ ያለ ነገር ነው። ጋዛ ውስጥ የጦርነት ቦታ ነው፣ የምትሰራው ነገር የለም። ሰዎች ህይወታቸውን ለማቆየት በእርዳታ ነው ያሉት። ስለዚህ አሁን እስራኤል ይህንን መሀከል ላይ በአጠቃላይ እስረኞች፣ ታጋቾች በቁጥቁጥ ቀርቶ የሚለቀቁበትን መንገድ አማራጭ ሀሳብ አቅርባ ነበረ። የአማራጭ ሀሳብ ደግሞ ሐማስ እንደሚፈልገው ጋዛ ውስጥ እንዲቆይ በመንግስት እንዲቆይ የማይፈቅድ ነበረ። ስለዚህ ሐማስ አልቀበልም አለ። ስለዚህ ይህን ተከትሎ እስራኤል ወደ ጦርነት ገባች ማለት ነው። ሐማስ በነበረን ስምምነት የተለቀቁት ተለቀዋል። አሁን ወደ ሁለተኛው ምዕራፍና የእስራኤልን ጦር ተጠቃሎ ከጋዛ መውጣትን እና የጦርነቱን መቆም እና ሐማስ በዛው ይጸናል ማለት ነው። የነበረው ያለው ስምምነት የተስማማውበት ይሄ ነው። በዚህ መንገድ ካልሄድም በስተቀረ አሁን ላቀረብሽው የሰላም ሀሳብ አልገዛም የሚል አቋምን የወሰደው ሐማስም፣ እስራኤል ደግሞ ሐማስ ጋዛ ውስጥ ከዚህ ጦርነት የሚተርፍበትንና በማንኛውም ፎርም በማንኛውም ፎርም የሚቀጥልበትን መንገድ መቀበል ስላልፈለገች እንደገና ጦርነት ተነሳ ማለት ነው። ስድስት ሳምንት ያውጊያ ተካሄደ እና የዛ የስድስት ሳምንት ጥቃት አንዱ እንግዲህ ዓላማ ሆኖ የሚቀርቡ ሁለት ናቸው። የእስራኤል ዓላማዎች ታጋቾችን ነፃ አውጥቶ ወደ ሀገራቸው መመለስና ሐማስን እስከ ሙሉ በሙሉ ማሸነፍ ነው። ስለዚህ እነዚህን መሠረት አድርጎ እስካሁን የተካሄደው ስድስት ሳምንት የተካሄደው ጥቃት ቅድም እንዳልኩ ከ2400 በላይ ሰዎች ቢገድልምና በርካቶች ቢቆስሉም ከዛ በኋላ እየተፈታ ታጋች የለም። አሁን ይሄኛው የእስራኤል ካቢኔ ያጸደቀው ግን በአስር ሺዎች የሚቆጠሩ የእስራኤል ተጠባባቂ ጦር እንደገና ወደ ግዳጅ እንዲመጣ የጠራ ነው ኦልሬዲ በጋዛ ውስጥ ከሚንቀሳቀሱ መደበኛው ኃይሎች በተጨማሪ ማለት ነው። ስለዚህ ሰርጥ ነች ጋዛ። ሰርጡን በአጠቃላይ ይዞ ተቆጣጥሮ እንግዲህ ጠቅላላ ጋዛን በቁጥጥር ስር አድርጎ ይዞ በእስራኤል ይዞታ ስር ማቆየትን ያጠቃለለ ነው። ስለዚሁም በዚህ ጊዜ ውስጥ ነዋሪውን ለራሱ ደህንነት ሲባል ነው የሚሉት፣ ወደ ደቡብ ከተዘዋወረ በኋላ ማንኛውም የሐማስ መዋቅሮችን ከመሬት በላይና ከመሬት በታች ያሉትን ሙሉ በሙሉ በመቆጣጠር ማለት ነው መሬቱን እሱን የማጥፋቱን ሂደት እናደርጋለን። በተጨማሪ ደግሞ ሐማስ አንዱ እንዲቆይ በህልውና እንዲቆይ ሊያደርገው የሚችለው ነገር እርዳታውን የሚገባውን እርዳታ በመቆጣጠር የራሱን አዳዲስ ታጋዮች እየመለመለ እነሱን ለማቆየት ያስችለዋል የሚል ነው። ስለዚህ ምግቡን ጠቅላላ የሚገባውን እርዳታ በዋነኛነት የሚቆጣጠረው እሱ ነው የሚል ስለሆነ አሁን እስካሁን የነበረውን የስርጭት መንገድ በማፍረስ ራሷ የእስራኤል ሚሊትሪ ሊቆጣጠረው በሚያስችለው ሁኔታ በግል ኩባንያዎች አማካኝነት በቀጥታ ለተረጂዎቹ መስጠትን ያካትታል። ይህንን በማድረግ እስራኤል እንደምታስበው ሐማስ የእርዳታ ኃይሎች ጋር እንዳይነካካና በምንም መንገድ የማስተዳደር ስራ እድል እንዳይኖረው ማድረግ ነው የሚል ነው እና ዞሮ ዞሮ ይህም ሆኖ ግን ምንድን ነው በዚህ መካከል ሊደረስ የሚችል ወይም ሐማስ ከሐማስ ጋር ሊደረስ የሚችል ወይም ታጋቾችን ሊለቀቁ የሚያስችል ሁኔታ ካለ ሌላ እንዲሁ ሊያግባባቸው ለአንድ እርምጃ የሚችል ነገር ካለ ግን ይሄ እቅድ ይሄ እቅድ ላይጸና ይችላል። ነገር ግን በሆን በሚታየ ሁኔታ ወደዚህ ሁኔታ ውስጥ ከመግባት የሚቀራ አይመስለኝ ምክንያቱም አሁን አንዱ ትልቁ ተስፋ ዶናልድ ትራምፕ ወደ ክልሉ መተጉብኝታቸውን ከማጠናቀቃቸው ወደ ክልሉ መምጣታቸውን ተከትሎ በሐማስ በኩል አንድ መላላት ይታያል አንድ አይነት ነገር ይደርሳል የተወሰኑ ታጋቾች የሚፈቱበት ሁኔታ ይፈጠራል የሚል ነው ይሄ ባልሆነበት ሁኔታ ግን እንዳልኩህ የጋዛውን ጦርነት አስቸጋሪ ያደረገው በእስራኤል በኩል የተቀመጠው ዓላማ ሐማስን እንደ ተዋጊም እንደ ፖለቲካ መሪም እንደ አስተዳዳሪም ማጥፋት ነው። ሐማስ ደግሞ ሶስቱንም አይቀበልም። አሁን እዚ ጋ ተባለ ተባለ ምንም እዚ ጋ ማስታረቅ የሚታረቅበት ሁኔታ እዚህ ውስጥ አልተፈጠረም። አሁን ለምሳሌ በእስራኤል በኩል ባለፈው ቤንያሚን ኔታንያው ራሳቸው የጦርነቱ ዓላማ ታጋቾቹን ማስፈታትና ሐማስን ማጥፋት ቢሆንም ነገር ግን ሐማስን ጠላትን ሙሉ በሙሉ መደምሰስ ሱፕሪም ዓላማችን ነው ብለዋል። ዋናው ከፍተኛው ዓላማችን እሱ ነው ብለዋል። ይሄም ቤንያሚን ኔታንያውን አስተችቷቸዋል። በተቺዎቻቸው፣ በደጋፊዎቻቸው ዘንድ ደግሞ በትክክለኛነት ይታያል። በዚህ ሂደት ውስጥ በቤንያሚን ኔተንያሁ እንደሚያቀርቡት ይህ እስራኤል የምታደርገው በየጊዜው እየጨመረች የምትመጣው አጠቃላይ ማጥቃት ኃይል የግድ ሐማስ ታጋቾቹን እንዲፈታ የሚያደርገው እሱ ነው ነው የምሉት። በዚህ መካከል ያም ባይሆን እንኳ የከፋው የመጨረሻ ነገር ከመጣ እሱን እስከ አንድ ሰው መደምሰሱ ታጋቾችን ማጣት ሁሉ ይሻላል አይነት ትርጉም ነው ያለው። አየህ አሁን ይሄ ቅድም ሰምታል የታጋቾችና የጠፉ ቤተሰቦች ፎረም ያለው ይህንን ነው፣ ግዛትን ከታጋቾች ሕይወት በላይ እያስቀመጠ ነው የሚለው። እና እሱ ደግሞ በእስራኤል ህዝብ አመለካከት ሰባ በመቶን እንወክላለን የሚለው እሱ እና ሰባ በመቶ እስራኤላውያን የጦርነት ቆሞ የእስራኤል ጦር ከዛ ወጥቶ ጦርነቱ ቆሞ ሐማስም ባለው ኃይል ጋዛ ውስጥ ቀርቶ ታጋቾች እንዳለ ቢፈቱ ይመርጣል የሚለው። ስለዚህ አሁን የዚህ የጦርነቱ ባህሪ ትዚል እንደሆነ የጦርነቱ መነሻ ጊዜ በእስራኤል መከላከያ ኃይልና በሕዝቡ መካከል ያለ ቃል ኪዳን ታጋቶችን ለማስፈታት ምንም ነገር ይደረግ እንደነበረ አውርተናል። ታስታውስ እንደሆነ ከአለምነህ እንስማ ዝግጅቶቻችን ላይ እና የዚህ የኦክቶበር ጥቃት ልዩ ባህሪ ፕሮባብሊ ይሄ ቢያንስ ስላለፉት ሰባት ዓመታት ተጠብቆ የኖረ በአይዲኤፍ እና በእስራኤላውያን መካከል ሲቪል መካከል የነበረ ቃል ኪዳን ሊጠበቅ የማይችልበት ሁኔታ ሊፈጥር ይችላል። ታስታውስ እንደሆነ እርግጠኛ ነኝ ይሄንን መባባላችንን ታስታውሳለህ። አሁን የምታየው እና ይሄ ፎረሙም ሆነ እንግዲህ የምታየው ለወትሮ ለታጋቾችን ነፃ ለማድረግ የሚፈለገው መስዋዕትነት ይከፈል የሚለው አመለካከት አሁን ጠላትን ለማሸነፍ የታጋቾችን መስዋዕትነት መቀበሉ ይመረጣል የሚል ሌላ ሀሳብ ከጎን አብረው እየሄደ እንደሆነ የሚታየ ነው። ኢሳያስ በነገራችን ላይ ሃያ አራት ናቸው በህይወት አሉ የሚባሉት እና ቀሪዎቹ ወደ ሰላሳ አምስት የሚሆኑት ሞተዋል እና አስከሬ ናቸው ነው በሐማስ እጅ የሚገኛል። አዎ እንግዲህ፣ ለእስራኤሉ መሪ ይቅርታ። ቅድም አንዱ የጠየከ ጥያቄ ዶናልድ ትራምፕ ያቀረቡትን ሀሳብ ጋዛን በተመለከተ ያቀረቡትን ሀሳብ ማድረግ አይደለም የሚል ጥያቄ አንስተ ነበር። አንስቻለሁ አዎ። አያይዛ ዶናልድ ትራምፕን በተመለከተ አይ ይችል ለመልሳት የዶናልድ ትራምፕ አቅርበውት የነበሩትና ከዛ በኋላ ሁለተኛ ይህ ነው ከዛ በኋላ የሸሹት ሀሳብ ወይም አቅርቦ ተበትኖ የቀረ ሀሳብ ፍልስጤማውያንን አሁን ከሚኖርበት ጋዛ ውስጥ ወጥተው፣ በዋነኛነት ወደ ዮርዳኖስና ግብፅ እንዲሁም ወደ ጥቂቶች ደግሞ ወደ ሌሎች አረብ ሀገራትን በማስተላለፍ እዛ ጋር በአንጻራዊነት የሚኖርበት ሁኔታ አመቻችቶ መሬቱን ተረክቦ በማፍረስ አንድ ዘመናዊ የሆነ ውድ የሆነ እንደ አውሮፓ እንደ ፓሪስ የባህር ዳርቻ ከተሞች የመሰለ ራይቬራ ነው ያሉት እሳቸው፣ መገንባት ነው የዶናልድ ትራምፕ ሀሳብ እና እዛ በሚገነባ ውድ የሪል ስቴት ግንባታ መዝናኛ የሪዞርት ማድረግ ነው። ከዛ በኋላ ገንዘብ ያለው አቅም ያለው ሁሉ የሚኖርበት ማድረግ ነው የዶናልድ ትራምፕ ሀሳብ። ይሄኛው ጋዛ የፍልስጤማውያን ነዋሪዎችን ከፍልስጤም ምድር አያወጣቸውም። ከሰሜን ወደ ደቡብ ወይም ደግሞ እዛው በዛው የማዘዋወር እርምጃ ነው የሚኖረው። ይህንንም የሰብአዊ መብት ድርጅቶች የህዝቡን መፈናቀል ስቃይ የበለጠ የሚያንሰራፋ ነው የሚሉት። ለዚህ ነው ከዶናልድ ትራምፕ ሀሳብ ጋር አይሄድም። ጥሩ አለም። አሁን እንግዲህ ዶናልድ ትራምፕ እስራኤልን የመጎብኘት እቅድ እንዳላቸው በዚህ ዜና ትንታኔ ላይ አስቀምጠዋልና አሁን ትናንት በሰራ ነው የዜና ትንታኔ ላይ ሀውቲያ አማጽያን የቤንጎሪዮንን አየር መንገድ አካባቢ ሚሳኤል ጥለው ነበረ እና ሲናገሩ የነበሩት ምንድን ነው፣ በእስራኤል ውስጥ ማንም ሰው ለመንቀሳቀስ በአየር ለመሄድ ምቹ ሁኔታዎች የሉም እያሉ ነበር እና የዶናልድ ትራምፕ ወደ እስራኤል መምጣት ከዚህ ከሀውቲዎች ሀሳብ አንጻር ሲታይ ስጋት የለውም ወይ? የለውም ወይ? እንዲህ አይነት ስጋት ቢኖር ያው ጉዟቸውን ያራዝሙ ያስተጓጉሉ ነበር። ሀውቲዎች ያሉት አየር ማረፊያ ውስጥ ቅጥር ውስጥ ማሳረፍ መቻላቸውን መሰረት አድርገው ከዚህ በኋላ የእስራኤል አየር ማረፊያ በሀውቲ ቀጥተኛ ጥቃት ስለሆነ ወደዛች ሀገር በረራ ማድረግ አደጋ አለው የሚል ነው ያስተላልፉት መልእክት። ይሄን ያለው በነገራችን ላይ ሀውቲዎች ላይ ዛሬ ድብደባ አድርጋለች። ሌቱን አሜሪካ የተለያዩ ኢላማዎችን መታለች። 14 ሰዎች እንደተገደሉ የሀውቲ የዜና ምንጮች አስታውቀዋል። ሁኔታው እዚህ ላይ ነው ያለው። በእስራኤል በኩል ለዚህ ሀውቴዎች ላደረሱት ጥቃት የምትሰጠውን ምላሽ ለሀውቴዎች ሀውቴዎች ላይ ያነጣጠረ ብቻ ሳይሆን ኢራን ላይም ያነጣጠረ እንደሚሆን ጥቃቱ ሁለቱም ላይ እንደሚሆን ነገር ግን ጥቃቱ የሚፈጸምበትን ጊዜና ቦታ እስራኤል ትወስናለች የሚል ነው። ስለዚህ ሁኔታዎች ያሉት በዚህ ነው። የአሜሪካ ፕሬዚደንት ዶናልድ ትራምፕ ካልተሳሳቱ የመጀመሪያ የጉብኝታቸው ቦታ ሳውዲ አረቢያ ነች እና በሳውዲ አረቢያም የመቶ ቢሊዮን ዶላር የጦር መሳሪያ ስምምነት ይፈራርማሉ ተብሎ ይጠበቃል። ሽያጭ ዓለም ለትንታኔው ከወዲሁ አመሰግናለሁ። መልካም ምሽት ይሁንል። መልካም ምሽት። ሶስት ቀናት ብቻ ቀረው። ሁለተኛው የጊፍት ሪል ስቴት የሽያጭ ኤክስፖ ሰምተዋል። በሁለት በመቶ ቅድመ ክፍያ ብቻ የቤት ባለቤት የመሆን ዕድል ጅፍትሪን ስቴት ከደንበኞች በቀረበልን ጥያቄ መሠረት ከሚያዝያ 23 እስከ ሚያዝያ 26 2017 የሚቆይ ታላቅ የሽያጭ መርሃ ግብር ዳግም አዘጋጅተናል። እርስዎ በዚህ የሽያጭ መርሃ ግብር ላይ በመሳተፍ የቤት ባለቤት እንዲሆኑ በክብር ተጋብዘዋል። መኖር በጊፍት መልበር። ለበለጠ መረጃ ጊፍት ሪልስቴት ዶት ኮም ዶት ኢቲ ድረገጻችን ላይ በመግባት መመልከት ይችላሉ። ወይም በስልክ ቁጥሮች 0984656565 ወይም 0979656565 አለበለዛም 855 መደወል ይችላሉ።